ከዚህ የነገረ መለኮት ምልከታ ተነስቶ አንድ ሰው ልምምድህን እምነትህን ክርስትናህን ሊመዝነው ሊለካው ይፈልጋል። ሁላችንም ወይም ሁሉም ሰው ስተት ፈላጊ አደለም። ስህተት ጠልነው ነው። ሙፋቄን መሸሽ ይፈልጋል፣ ግን ያደርገዋል፣ እየተቃወመ ያደርገዋል። ለምሳሌ እኔ ያጋጠሙ ሰዎች አሉ። ላም በበልህ የመለኪያ ያለህ የሚለው ጩኸት ለዚህ መጽሐፍ ርዕስ እንዲሆን የተመረጠበት ምክንያት መለኪያ የሚሆን አምላካዊ መመሪያ ያለን ህዝቦች እንደሆንን ለማስታወስና ለማነቃቃት ምክንያት። ይሄ የነገረ መለኮት ምልከታ አጠቃላዩን የመጽሐፍ ቅዱስ ጭብጥና እውነት አያሳይም። ለምን? መጽሐፍ ቅዱስ የጸጋ ስጦታዎች እንደተቋረጡ አያስተምር። ግልጽ ሀሳብ በዚህ ጉዳይ ላይ የለውም። የሚጽፏቸው መልእክቶች እስትንፋሰ መለኮት እንደሆኑ ለማስረጃነት እንዲያገለግሉ ብቻ ነው የተሰጡት ማለት አይቻልም። ማለት ግለሰቡንም ታነሳል። ምክንያቱም ሀሳብ ብቻውን አይቆም። ግለሰቡን ከማምከን ይልቅ ትኩረቴ ትምህርቱን ማምከ ከዛው ይልቅ እውነቱ መግለጥ ላይ ያለህ እውነቱን ቢታሳየው ያንን ሰዎች እየተው የመሄድ ነገር አይኖርም። ይሳቅ ማያውቀው አንድ ነገር ሀሰተኛ ለምድ አያውቅም። በውስጣቸው ግን ምንድን ናቸው? ነጣቂ ተኩላዎች ናቸው። ብዙዎች እውነትን የማድረግ ወይም የመግለጥ አቅም የላቸው ሲናገሩ፣ ሰዎች ግለሰብ ለብዙ ሲያወሩት ትሰማለህ። ራሱ ግን እውነትን ማሳየት አይችልም። ይሄንን ልምምድ ግን ይሄ ሰው በምን ምክንያት ነው ሊለማ? የተሳሳተው ነገር እንዳይነገር መድከም የለብም። ጠባብ የሆነ ኪዳን ለህዝቡ በሰጠበት ዘመን እግዚአብሔርን ፊት ለፊት ስታገኘውና ስትገናኝ የምትፈልገው ነገር ስታገኝ